በስማ ወሉ መንፈስ ቅዱስ አዱ አምላክ አሜን። ምስጢረ ስላሴና ምስጢረ ስጋዌ ማለት ምን ማለት ነው ብላችው ለጠየቃቸው ልጆች፣ በመጀመሪያ ስለ ምስጢረ ስላሴ እግዚአብሔር የፈቀደውን ያህል አብረን እንመለከታለን። አንደኛ ቆሮንቶስ ምዕራፍ አስራ ሶስት ቁጥር አስራ ሶስት ላይ እንደተመዘገበው በመንፈስ ቅዱስ የምትሰራ የፍቅር ፍሬ ሃይማኖት፣ ፍቅር ተስፋ ናቸውና የእግዚአብሔር አብ ገንዘብ የሆነችውን ሃይማኖትን የእግዚአብሔር ወልድ ገንዘብ የሆነችውን ተስፋን የእግዚአብሔር መንፈስ ቅዱስ ገንዘብ የሆነችውን ፍቅርን መነሻ አድርገን የስላሴን አንድነትንና ሦስትነትን እንመለከታለን። የእግዚአብሔር አብ ገንዘብ ናት ብለን የምናምናት ሃይማኖት ዓለም ሳይፈጠር ከዓለም በፊት አስቀድማ የነበረች መነሻና መሰረት የሌላት እርሷ ግን ለሁሉ መነሻና መሰረት የሆነች ዘመን የማይቆጠርላት ይህንንም ዓለም አሳልፋ ፍጻሜ የሌለው ዘላለማዊ ኑሮን የምትኖር ናት። ይህችውም ሃይማኖት አብ ትባላለች። አብ ማለት ለራሱ መነሻ መገኛ የሌለው ከዚህ ተገኘ የማይባል እርሱ ግን ለሁሉ መነሻና መገኛ የሆነ ከዘላለም እስከ ዘላለም ዓለምን አሳልፎ የሚኖር የማይሻር የማይለወጥና ዘመን የማያሳልፈው ብለን የምናምነው አብ ሃይማኖት ይባላል። ሃይማኖት እምነት የምንለው ይሄ ነው። ይህንን ዓለም ሳይፈጥር የኖረበት ዘመን ይህንን ያህላል ተብሎ አይቆጠርም። ይህንንም ዓለም አሳልፎ የሚኖረው ዘመን ፍጻሜ የለውም። ለወልድና ለመንፈስ ቅዱስም መነሻቸውና መገኛቸው አብ ነው። ለሁለቱ አካላት ለወልድና ለመንፈስ ቅዱስ መነሻቸውና መገኛቸው እርሱ አብ ሲሆን በዘመን ግን አብ ወልድንና መንፈስ ቅዱስን አይቀድማቸውም። ሶስቱም አካላት በዘመን እኩል ናቸው፣ አይቀዳደሙም፣ አይበላለጡምም በመካከላቸው ታናሽና ታላቅ የለምና። እነዚህም ሦስቱ አካላት የሚባሉት ስላሴ ናቸው። ሶስቱም አካላት እየራሳቸው ፍጹም የሆነ አካል ስም ግብር አላቸው። ሶስቱም አካላት ፍጹም የሆነ ስም አካልና ግብር ያላቸው ሲሆኑ በስምም አይገናኙም፣ በግብርም አይገናኙም፣ በአካልም አይገናኙም። አንዱ በአንዱ ስም አይጠራበትም። አንዱም የአንዱን ስራ ሊሰራው አይችልም። አብ በሚለው ስም የሚጠራበት አብ ብቻ ነው እንጂ ወልድ እና መንፈስ ቅዱስ አይጠሩበትም። ወልድ በሚለውም ስም የሚጠራበት ወልድ ብቻ ነው እንጂ አብ እና መንፈስ ቅዱስ አይጠሩበትም። መንፈስ ቅዱስም በሚለው ስም የሚጠራበት መንፈስ ቅዱስ ብቻ ነው እንጂ አብና ወልድ አይጠሩበትም። አብን ወልድ ወይም መንፈስ ቅዱስ ብሎ መጥራት አይቻልም። ወልድንም አብ ወይም መንፈስ ቅዱስ ብሎ መጥራት አይቻልም። መንፈስ ቅዱስንም አብ ወይም ወልድ ብሎ መጥራት አይቻልም። በስም አይገናኙምና በግብርም እንዲሁናቸው አይገናኙም። አብ ይወልዳል፣ ያሰርጻል። መውለድንና ማስረጽን የሚሰራው አብ ብቻ ነው እንጂ የአብን ሥራ መውለድንና ማስረጽን ወልድና መንፈስ ቅዱስ ሊሰሩት አይችሉም፣ አያስቡትምም። አብም ይወልዳል ያሰርጻል እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስም አይሰርጽም። ስራው መውለድና ማስረጥ ብቻ ነውና፣ የወልድም ስራ መወለድ ብቻ ነው። የተወለደውም ከአብ ነው። አወላለዱም አካላዊ ቃል በመሆን ነው እንጂ እንደ ሰው ልማድ አይደለም። እንደ አባቱ እንደ አብ አይወልድም አያሰርጽም እንደ መንፈስ ቅዱስም አይሰርጽም ስራው መወለድ ብቻ ነውና የመንፈስ ቅዱስም ስራው መስረጥ ብቻ ነው የሰረጸውም ከአብ ነው ሲሰርጽም አካል ያለው እስትንፋስ በመሆን ነው በመሆን ነው መንፈስ ቅዱስም እንደ አብ አይወልድም አያሰርጽም፣ እንደ ወልድም አይወለድም ሥራው መስረጽ ብቻ ነውና፣ እነዚህ ሦስቱ አካላት ሥላሴ ይባላሉ። በየስማቸው በየመልካቸውና በየግብራቸው ጸንተው የሚኖሩ ሲሆኑ በየራሳቸው ልብ፣ ቃል፣ እስትንፋስ የላቸውም። ሦስት ሲሆኑ በአንድ ልብ ያስባሉ፣ በአንድ ቃልም ይናገራሉ፣ በአንድ እስትንፋስም ይተነፍሳሉ። አብ ለራሱ ልብ ሆኖ ለወልድም ለመንፈስ ቅዱስም ልባቸው ነው። ወልድም ለራሱ ቃል ሆኖ ለአብም ለመንፈስ ቅዱስም ቃላቸው ነው። መንፈስ ቅዱስም ለራሱ እስትንፋስ ሆኖ ለአብም ለወልድም እስትንፋሳቸው ነው። ከላይ ከመጀመሪያው ሃይማኖት፣ እምነት፣ መታመን እያልን ያነሳ ነው ለራሱ መገኛ መሰረት የሌለውን ግን ለሁሉ መገኛና መሰረት የሆነውን እግዚአብሔር አብን ነው። እምነታችን ታማኝነታችን፣ ሃይማኖታችን በእግዚአብሔር አብ ላይ የተመሠረተ ካልሆነ በቀር ተስፋ የምናደርገውን ነገር ልናገኘው አንችልም። በተስፋ ድነናል። ነገር ግን ተስፋ የምናደርገው የሚታየውን ከሆነ የሚታይ ነገር ተስፋ ሊሆነን አይችልም። በትዕግስት መጠበቅ አይቻለንምና፣ የማይታየውን ነገር ተስፋ ብናደርገው ግን በትዕግስት መጠባበቅ እንችላለን። ሮሜ ምዕራፍ ስምንት ቁጥር 24 ላይ እንደተጻፈው ተስፋ የምናደርገውን ነገር እንደምናገኘው አድርጎ የሚያረጋግጥልን ማመን፣ መታመን እምነት ሃይማኖት ነውና፣ አባቶቻችንም የተመሰከረላቸው በዚህ ነውና፣ ተስፋችንን ለማግኘት አብን ማወቅና መረዳት ይጠበቅብናል። ዕብራውያን ምዕራፍ 11 ቁጥር 1 እስከ 40 ኤርምያስ ምዕራፍ 29 ቁጥር 12 እስከ 14 ላይ እንደተመዘገበው ተስፋ ብለን የምንጠራውና በተስፋ የምንጠባበቀው ይሄ ይሄ ዓለም ከመፈጠሩ በፊት ከእግዚአብሔር አብ ዘንድ ፍጹም አካል ያለው ቃል ሆኖ ያለ እናት በቃልነት ከአብ የተወለደውን ከእናታችን ከቅድስት ድንግል ማርያም ነፍስና ሥጋ ነስቶ ሰው ሆኖ የተገለጠውን ጌታችንን ኢየሱስ ክርስቶስን ነው። እናንተ የአባቴ የቡሩካን፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ ብሎ የሚያወርሰን ተስፋ ሌላ ሳይሆን ራሱን ነውና፣ ማቴዎስ ምዕራፍ 25 ቁጥር ሰላሳ አራት ላይ እንደተመዘገበው በዚህ ዓለም ስንኖር ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውምና፣ ሥጋዬን ብሉ፣ ደሜን ጠጡ ብሎ ቅዱስ ሥጋውንና ክቡር ደሙን እንደሰጠን ወዳኛውም ዓለም የምንወርሰው ተስፋችን አካላዊ ቃል ጌታችን ኢየሱስ ክርስቶስ ነው። የዮሐንስ ወንጌል ምዕራፍ ስድስት ቁጥር 53 እስከ 59 እና ምዕራፍ 6 ቁጥር 32 እስከ 40 ድረስ ላይ እንደተጻፈው እምነት ተስፋ፣ ፍቅር ለዘላለም ጸንተው የሚኖሩ እነዚህ ሶስቱ አካላት ስላሴ ናቸው። ፍቅር ብለን የምንጠራው እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር የሚለው ቃል ለሦስቱም አካላት ይሆናል። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ሶስቱም አካላት እግዚአብሔር ናቸው፣ ግን ሶስት አምላክ ብለን አናመልካቸውም። ለምን ከተባለ ባህርያቸው መለኮት አንድ ስለሆነ፣ በአንድ ልብ በአንድ ሕሊና ስለሚያስቡ፣ በአንድ ቃል ስለሚናገሩ፣ በአንድ ትንፋስም ስለሚተነፍሱ ሦስቱም ሁሉ የየራሳቸው የሆነ ልብ፣ ቃል፣ እስትንፋስ የላቸውምና ሐዋርያው ቅዱስ ዮሐንስ እግዚአብሔርን እወድዋለሁ እያለ ወንድሙን የማይወድ ሰው ሐሰተኛ ነው፣ በዓይኑ የሚያየውን ወንድሙን ሳይወድ አይ በዓይን የማይታየውን እግዚአብሔርን እንዴት ሊወደው ይችላል ይላል። አንደኛ ዮሐንስ ምዕራፍ አራት ቁጥር ሀያ እስከ ሀያ አንድ እና ምዕራፍ አራት ቁጥር አንድ እስከ አስራ ዘጠኝ ላይ እንደተመዘገበው ያለውን ይህን ስንመለከት ፍቅር እግዚአብሔር እንደሆነ ተጽፎ እናገኘዋለን። አብን እንደምንወደው ሁሉ ወልድንም መንፈስ ቅዱስንም ልናምናቸው አብን እንደምናምነው ሁሉ ወልድንም መንፈስ ቅዱስንም ልናምናቸው ይገባል። ወልድንም ተስፋ እንደምናደርገው ሁሉ አብንም መንፈስ ቅዱስንም ተስፋ ልናደርጋቸው ይገባል። መንፈስ ቅዱስንም እንደምንወደው ሁሉ አብንም ወልድንም ልንወዳቸው ይገባናል። ሃይማኖት አበው ገጽ ሶስት መቶ ሰማንያ ዘጠኝ ምዕራፍ ዘጠና ቁጥር አራት እስከ ስድስት ላይ የተመዘገበውን ስላሴ ሚዲያ ወይም ዩቱብ እየገባችሁ ማዳመጥ ትችላላችሁ። ትምህርቱ ይቀጥላል። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ደሉል እግዚአብሔር ክብርና ምስጋና ይግባው። አሜን።